ሁላችሁንም ሰላም ብያለው በያላችሁበት ሰላማችሁ ይብዛ በሌሊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩ። ዛሬ ሙቪ ዱኛ ፏ አብረሽና ሩታን ይቅርታ ብሏቸዋል። እንዲሁም ደግሞ መልካም ምኞቱን እየገለጸላቸው ነበረ። አብረሽና ሩታ ትልቅ ደረጃ ላይ ደርሰው ወልደው ከብደው ለማየት ያብቃኝ ብሏል ማለት ነው። ይህ ነገር ደግሞ እንግዲህ ይሳካላቸው ብለናል እና ይቅርታ ያለበት ምክንያት ምናልባት በሰዎች ዘንድ ሰው ፍጹም አይደለም። ያልሆነ ነገር አድርሰዋቸው ከሆነ እንጂ እኔ መቶ ፐርሰንት ምንም ነገር ጥፋተኛ እንዳልሆንኩኝ እርግጠኛ ነኝ ብሎ ተናግሯል ማለት ነው። እና አዲስ አበባ በነበረበት ሰዓት ደግሞ ከብዙ ሰዎች ጋር ያው ብዙ ነገሮችን መግባባት እንዳልቻለ ምክንያቱም በእነሱ ለምዶ አዲስ ሰውን መተዋወቅ ወይም ደግሞ ከአዲስ ሰው ሰው ጋር ቪዲዮ መስራት ትንሽ ከበድ ሊል ይችላል እና ተስፋ ቆርጬ ነበረ። ባለፈው የሰራሁት ቪዲዮ የእውነት ነው የሆነ ያልሆነ ሱስ ጀምሬ ነበር ብሎ ተናግሯል ማለት ነውና፣ ስለዚህ ምንም አይነት ተስፋ መቁረጥ የለብህም ጥሩና መልካሞችን ነገሮችን በማሰብ በማስተዋል አሁንም ደግሞ በስልክም ቢሆን በምንም ይሁን ተደዋውላችሁ ራሱ ጥሩ ነገሮችን መስራት ትችላላችሁ ማለት ነው። ምናልባት አሁን አንድ ላይ ያልሰራችሁት የተበታተናችሁበት ምክንያት ሁሉም ሰው የራሱ የሆነ ስራ ሊጀምር ይችላል። እንዲሁም ደግሞ የምትኖሩበት ቦታ እንደዚህ ተሰባስባችሁ ቪዲዮ ለመስራት የማይመች ሊሆን ስለሚችል ይመስለኛል። ምክንያቱም ቡታጅራ በነበራችሁ ሰዓት ደስተኛ ሆናችሁ በግሩፕ ሆናችሁ አብራችሁ ነበረ የምትሰሩ የነበረው እንደውም የዛሬ አመት ረመዳንን ማዘሩ ጋር ፈጡር ሰዓት ተጋብዘው ነበረ እና ብዙ ነገራችሁ ብቻ ደስ ይላል፣ ድምቀት አለ ብቻ በብዙዎች ዘንድ ተወዳጅነት ስላለህ ይመስለኛል እና እና ፍርሽ ሰሞኑን የሰሩት ቪዲዮ ላይ ራሱ ሙቬ ሙቬ እያሉ ነበረ እና ኮሜንታተሮች ደግሞ ተጽዕኖ ፈጣሪ ናቸው። በጣም ደስ ይላል። ይህ ማለት ስለሚወዱ ስለሚያከብሩ መልካም ስራህና ጥሩ ነገሮችን ስለሚያስታውሱ ነው ማለት ነው። እንኳንም ተረዳ ይህንን ሲያይ ደስ እንዲያለው ተናግሯል ማለት ነው። እስከ ዛሬ ደግሞ ይህን ሰው እያላስታወሱኝ እንዲሁም ደግሞ ሰዎች የራቆኝ ጥሩ ስራ አልነበረውም እየሰራሁት እያልኩ ነበረ ብሏል ማለት ነው። ያንን ነገር ትላንትና ሲያይ እንዲሁም ደግሞ የተለያዩ ቪዲዮዎች እየተሰሩ ሲያይ ደግሞ ደስተኛ እንደሆነ ተናግሯል ማለት ነው። አይዙ አይክፋ፣ እዱኛ በሄደበት ቦታ ሁላ ቪዲዮ ሲሰራ የሆነ አስቂኝ ለዛ ያለው ጨዋታው ራሱ ደስ የሚል የብዙዎች ቪዲዮ ጋር ሲሰራ ድምቀት ያለው ቀለኛ ሰው ነው ማለት ነው። ስለዚህ ምንም ነገር ልትከፋ አይገባም። ለእናተ ደግሞ ረጅም እድሜና ጤና አብዝቶ ይስጥልህ ማለት ነው እና ለሰዎች ምንም ነገር ለማሳመን ምንም ነገር እንደማያደርግ ነበረ ሲናገር እኔ ማለት ብዬ መናገር አልችልም ብሏልና ስለዚህ ማንኛውም ሰው መልካም ሰዎች በነገራችን ላይ እኔ ማለት ብለው ራሳቸውን አያብራሩም። መልካምነታቸው በሰዎች ዘንድ ተንጸባርቆ ይታያል እንጂ ግን ራሳቸውን ለመወደድ ወይም ደግሞ ለመታወቅ ብለው ምንም ነገር አያደርጉም ማለት ነው። ለታይታ ሳይሆን በቃ የራሳቸው ተፈጥሯቸው መልካምነታቸው ራሱ ስለሚገዛቸው በደስታ ነው እያንዳንዱን ነገር የሚያደርጉት ማለት ነው። በጣም መልካም ሰው ስለሆነ ለየሁሉም ሰው ነበረ መልካም ምኞትን ሲገልጽ የነበረው ማለት ነው። ስለዚህ ይህ ነገር መተሳሰባቸው፣ መደጋገፋቸው፣ አንድነታቸው እንዲሁም ደግሞ እስከ ዛሬ ሲሰሩት የነበሩት አንዱኛውን ቻናል ላይ አንደኛው የሚያሳድጉበት መንገድ በጣም ነው ደስ የሚለው ማለት ነው። እና ይህ ነገር አሁንም ሊቀጥል ይችላል። ምክንያቱም አሁን ላይ አይደለም ጓደኛሞች ቀርቶ የአንድ ቤተሰብ እኮ በሆነ በስራ አጋጣሚ ሊበታተኑ አንድ ጋር ላይ ሆኑ ይችላሉ ማለት ነው። ስለዚህ አይዞህ አይግፋህ። እና ባይኖር ኖሮ ዛሬ ናናይም ነበረ ብሏል ማለት ነው። ደስ የሚል ቃል እውነት ነው ማለት ነው። እና ሁላችሁም በያላችሁበት ሰላማችሁ ብስት ይበል። ሰላም ለሀገራችን ኢትዮጵያ ይብዛልን። ወዳችኋለሁ። ባይ ባይ